የተወደዳችሁና የተከበራችሁ የኢትዮኒስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ እና አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒስ የዜና ውጃ ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖዎች መካከል የሚደረገው ውጊያ ተባብሶ ቀጥሏል። ደብረ ብርሃን ከተማ ዙሪያና ሰሜን ወሎ ላሊበላ ኤርፖርት አካባቢን ጨምሮ የተለያዩ የክልሉ ቀጠናዎች ውጊያ እየተደረገ መሆኑ ተሰምቷል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል እጁን ባሰቃቂ ሁኔታ በተቆረጠው ወጣት ጉዳይ በገለልተኛ አጣሪ ቡድን ምርመራ እንዲደረግ በይፋ ጥሪ አቅርቧል። በዝርዝር የምናየው ቀዳሚ ጉዳያችን ነው። የብሔራዊ ምርጫ ቦርድ በብልጽግና ከህጋዊ የፖለቲካ ፓርቲነት የተሰረዘው ህወሓት በህገወጥ መንገድ እገዳ እንድጣለበት ይፋ አድርጓል በቀጣይም እሱን የማያካትት ምርጫ ለማካሄድ እቅድ አለ ሲል ከሷል። የህወሓት ቃል አቀባይ ከሰሞኑ የፓርቲ ማዕከላዊ ኮሚቴ ባካሄደው ጉባኤ ላይ ዶክተር ደብረጽዮን ገብረ ሚካኤል ስብሰባ ረግጠው ወጡ መባሉ፣ እንዲሁም ከኤርትራ ጋር ስለተደረገው ግንኙነትና የጦርነት እንቅስቃሴዎችን በተመለከተ ማብራሪያ ሰጥተዋል። አብራችሁ ውስጥ ቆዩ፣ በዝርዝር ትሰሙታላችሁ። አሜሪካ በብሔራዊ ዘብ አባላት ላይ በደረሰው ጥቃት ምክንያት የአፍጋኒስታውያንን የስደተኝነት ጥያቄ አገደች። በትላንትና ሁለት በዋይት ሃውስ አቅራቢያ አሰማርተው የነበሩ ሁለት የብሔራዊ ዘብ ወታደሮች በተከፈተባቸው ተኩስ ለህይወታቸው አስጊ በሆነ ደረጃ ላይ መጎዳታቸውን ተከትሎም የአሜሪካ መንግስት ከአፍጋኒስታውያን የሚቀርቡ የስደተኞች ጥያቄዎችን መቀበል አቁም ያለው ብሏን በዝርዝር እናየዋለን። በጊኒ ቢሳው ምርጫ ከተካሄደ ከሶስት ቀናት በኋላ ወታደሮች ስልጣን መቆጣጠራቸውን አስታወቁም። ጊኒ ቢሳዋ ወታደሮች በአገሪቱ የፕሬዝዳንት ምርጫ ከተካሄደ ከሶስት ቀናት በኋላ ፕሬዝዳንቱ በቁጥጥር ስር አውለው መላው አገሪቱን መቆጣጠራቸውን ይፋ ያደረጉት የኢትዮ ኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተባብሶ ቀጥሏል ደብረ ብርሃን ከተማ ዙሪያና ሰሜን ወሎ ላሊበላ ኤርፖርት አካባቢ ጨምሮ የተለያዩ የክልሏ ቀጠናዎች ውጊያ እየተደረገባቸው መሆን ተሰምተዋል በሌላ በኩል የአማራ ፋኖ ብሔራዊ ኃይል እጁን በአሰቃቂ ሁኔታ በተቆረጠ ወጣት ጉዳይ በገለልተኛ አጣሪ ቡድን ምርመራ እንዲደረግ በይፋ ጥሪ አቅርቧል። በክልሉ ለተከታታይ ቀናት ውጊያ በቀጠለበት የሰሜን ወሎ ዞን ላስታ ቀጠና ላሊበላ ኤርፖርት ዙሪያ በአገዛዝ ጦርና ፋኖ ኃይሎች መካከል ከባድ ውጊያ ተደርጓል። ከላሊበላ ሽምሻ አየር ማረፊያ በቅርብ ርቀት በከባድ መሳሪያ ታግዞ ለሰዓታት በቀጠለው ውጊያ ከስልሳ በላይ የአገዛዙ ወታደሮች የሞትና የአካል ጉዳት ደርሶባቸዋል ሲል የአማራ ፋኖ ብሔራዊ ኃይል ምኒልክ ዝነው ይፋ ያደረገው። ከሹምሻ አየር ማረፊያ ዙሪያ እስከ ገለሶት ከተማ በተደረገው ከባድ ውጊያ ከፍተኛ ወታደራዊ ጉዳት ያስተናገደው የአገዛዝ ጦር አካባቢ ለቆ ወደ ሹምሻ ከተማ ሸሽተዋል ሲሉ የፋኖ ኃይሎች አክለው ገልጸዋል። ውጊያው በቀጠለበት ጊዜ አገዛዙ ከተጠቀምባቸው ከባድ መሳሪያዎች በተጨማሪ ያልተቋረጠ የአየር ኃይል አሰሳዝ እያደረገ እንደነበረም ነው የተሰማው። በተመሳይ በአምባሰል ዳግሸን ደብረ ከርቤና ጀብጎዶ አካባቢ ከፍተኛ ሰብአዊና ቁሳዊ ጉዳት ተመዘገበበት ውጊያ መደረጉን የፋኖ የመረጃ ምንጮች ተናግረዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒሊክ እዝ ልጅ ያስኮር በውጊያው ከፍተኛ ድል አስመዝግበናል ሲል አስታውቋል። የአገዛዝ ጦር ጀብጎዶ አካባቢ በፈጸመው ተከታታይ የሞርታር ድብደባ የንጹሃን መኖሪያ ቤቶችና ትምህርት ቤቶች መውደማቸውን የመረጃ ምንጮቻችን ነግረውናል። በተያያዘም የፋኖ ኃይሎች በሌሊት ወደ መርጦ ከተማ በመግባት በፈጸሙት ጥቃት አራት አጃቢዎቻቸውን በመግደል አንድ ሻምበል አዛዥና የአገዛዙ የክፍለ ጦር ሐኪምን በቁጥጥር ስር መዋላቸውን አስታውቀዋል። የፋኖ አባላት በምርጦ ከተማ በነበራቸው ግዳጅ ያለምንም ጉዳት ፈጽመዋል ሲል ያስታወቀው ደግሞ አፋብኃ ምስራቅ አማራ ቀጠና ሚኒሊክዝ ነው። በዚሁ ወሎ ቀጠና የዋርላ ወረዳ ራሳቸውን ከፋኖ ኃይሎች የደፍጣ ጥቃት ለማዳም በተሽከርካሪ ለማምለጥ ሲሞክሩ የነበሩ የወረዳ የሚንሽ አስተባባሪ የሆኑ ኮማንደር ሰይድ ስጦታ ተሽከርካሪያቸው ተገልብጦ ሞታቸውን ነዋሪዎች ለኢትዮንስ ተናግረዋል። በአደጋው ኮማንደር ሰይድን በማጀብ ላይ የነበሩ አምስት የሚሊሻ አባላት ህይወታቸው አልፏን ያሉት ነዋሪዎቹም በተጨማሪም በሌላ ተሽከርካሪ ሲከተሉ የነበሩም የመከላከያ አባላት የተሽከርካሪ አደጋ ደርሶባቸው የሞትና የአካል ጉዳት ደርሶባቸዋል ብለዋል። በተመሳሳይ በዛሬ 2 ህዳር 18 2018 ዓ ም በሰሜን ሸዋ ዞን ደብረ ብርሃን ከተማ ዙሪያ ከሌሊቱ 10 ሰዓት ጀምሮ ለተከታታይ 7 ሰዓታት በዙ 23 ሞርታርና ድሽቃ የታገዘ ከባድ ውጊያ መደረጉን የአካባቢው የኢትዮ ኒውስ የመረጃ ምንጮች ተናግረዋል። በተለይም ቀይት ጉንዶ በረት ማል አምባ አካባቢ ከፍተኛ ጉዳት ያደረሰው ውጊያ መደረጉን ነው የመረጃ ምንጮቻችን የተናገሩት። የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ በበኩሉም በተጠቀሱት አካባቢዎች በተለይ ማልአምባ ላይ ያገዛዙን ጦር ድል ነስተነዋል ሲል አስታውቋል። በአካባቢው የተቀሰቀሰው ውጊያ እስከ ደብረ ብርሃን ከተማ ዙሪያ ድረስ ተስፋፍቶ መቀጠሉን አፋ አድሸዋ ጠቅላይ ግዛት እዝ መሐመድ ቢሆነ ኮር አስታውቋል። ሆኖም በውጊያ የደረሰው ዝርዝር ጉዳት ሁኔታን በተመለከተ ጠቅላይ ግዛት እዙ ያለው ነገር የለም። በተመሳሳይ በምስራቅ ጎጃም ዞን ከደብረ ኤልያስ ወረዳ ወደ ማቻከል ደጎማ አካባቢ ሲንቀሳቀሰው የነበረ የአገዛዝ ጦር ላይ የፋኖ ኃይሎች የደፈጣ ጥቃት ከፍተው አገዛዙ ወታደሮች የተገደሉ ሲሆን በዞኑ በአሶሊቤን ወረዳ ከጅቤ ወደ ኮር ከተማ ጉዞ ላይ የነበረ ገዛዝ ጦርም በተመሳሳይ የደፍጣ ጥቃት በፋኖ ኃይሎች ተከፍቶበታል፣ ተብሏል። በሁለቱ አካባቢዎች ፋኖ በከፈተው የደፍጣ ጥቃት ውጊያ የአገዛዝ ጦር ላይ ከፍተኛ ጉዳት ደርሷል፣ ሲሉም የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዝና ያስታወቀው። በተመሳሳይ ዛሬ ህዳር 18 2018 ዓ ም አዋ በለወረዳ አንበር ከተማ አቅራቢያ ሻፎ ጉድ አለማ አካባቢ በተደረገ ውጊያ የፋኖ ኃይሎች ድል ማድረጋቸውን አፋብኃ ቴዎድሮስ አስታውቋል። በተያያዘም በዞኑ የፋኖ ኃይሎች በተደጋጋሚ ባረሱ ጥቃት የብልጽግና አመራሮችና የጸጥታ ኃላፊዎች ጭምር የተገደሉበት ደጀን ወረዳ የሚኒሻ ኃይል እየፈረሰ መሆኑ ተነግሯል። በትላንትና 32 የወረዳ የሚኒሻ አባላት ወደ ፋኖ መቀላቀላቸው አፋባት የወረሱ አረጋግጧል። በሌላ በኩል የአማራ ፋኖ ብሔር ኃይል በወሎ ወረይሉ ወረዳ እጁን በአሰቃቂ ሁኔታ በተቆረጠው ወጣት ጉዳይ በገለልተኛ አጣሪ ቡድን ምርመራ እንዲደረግ በይፋ ጥሪ አቅርቧል ሰሞኑን ድርጊቱ ሲፈጸም የሚያሳይ ተንቀሳቃሽ ምስል መሰራጨቱ የሚታወስ ሲሆን ይህን አይነት ድርጊት በማን የሚፈጸም በየትኛውም ቦታ ይደረግ በሰው ልጆች ላይ ሁሉ ሊፈጸም የማይገባ አሳፋሪ ድርጊት በመሆኑ የአማራ ፋኖ ብሔራዊ ኃይል ድርጊቱ ፈጽሞ ያወግዛል ሲል መግለጫ ወጥቷል ሆኖም አገዛዙ በአፈቀላጤዎች በኩል ይህን አጋጣሚ በመጠቀም የፋኖ መዋቅርን እየከሰ ይገኛል ያለው የአፋብኃ መግለጫ አለም አቀፍ የጦር ህግን አክብሮ የማረካቸውን የጠላት ሰራዊት አባላት በምንም መመዘኛ ሰብአዊነትን በተላበሰ መንገድ የሚታገለው ሰራዊታችን በማይገልጽ መንገድና መዋቅራችን በማያውቀው ድርጊት መነሻነት በተከፈተው የስም ማጥፋት ዘመቻ ህዝቡ እንዳይደናገር ሲል አሳስቧል። አገዛዙ በደረሰበት የዲፕሎማሲ ኪሳራ በሰብአዊነት ላይ እየፈጸማቸው ያሉ ወንጀሎች መጋለጥ በተጀመረው ህዝባዊ ንቅናቄ ምክንያት ቅርቃር ውስጥ መግባት ተከትሎ መሰል ነውረኛ ተግባራት በስውሮ ማስፈጸምና በሚዲያ ማስተጋባት ህዝቡን ማደናገር የዘወትር ስልቱ ነው ብሏን አፋባ በመግለጫው በአማራ ክልል እየፈጸማቸው ያሉትን ድርጊቶች በቅርብ አርሲና በመተከል ቡለን ከተማ ከተፈጠረው ጅምላ ፍጅት የቀጠለ ያገዛው ስልት ነው ሲል ነው አፋባ ጨምሮ አስታወቀው። በመሆኑ መላው ኢትዮጵያ ህዝብና ዓለም አቀፍ ማህበረሰብ አብይ አህመድና ተላላኪዎቹ እየፈጸሙት ያሉትን አሰቃቂ ድርጊት እንዲያወግዙና ገለልተኛ መርማሪ ቡድን ተቋቁሞ ምርመራ እንዲጣራ ግፍት እንዲያደርግ ጥሪ ያቀረበው አፋባ ለተግባራዊነቱም በአፋባ በኩል አስፈላጊውን ድጋፍ ለማድረግ ዝግጁ ነኝ ብሏል። ህወሓት በምርጫ ቦርድ ከህጋዊ የፖለቲካ ፓርቲነት የተሰረዝኩት ህገወጥ በሆነ መንገድ ነው ብሏል። በቀጣይነት እሱን የማያካትት ምርጫ በትግራይ ክልል ለማካሄድ እቅድ አለ ሲልም ክስ አቅርቧል። የህወሓት ቃል አቀባይ ከሰሞን የፓርቲው ማዕከላዊ ኮሚቴ ባካሄደው ጉባኤ ዶክተር ደብረጽዮን ገብረ ሚካኤልን ስብሰባውን ረግጠው ወጡ መባሉ እንዲሁም ከኤርትራ ጋር ስለ ተረገው ግንኙነትና የጦር እንቅስቃሴዎችን በተመለከተ ግልጽ ማብራሪያ ሰጥተዋል። የህወሓት ቃል አቀባይ አቶ ሚካኤል አስግዶም በሰጡት መግለጫ ላይ ህወሓት በህገወጥ መንገድ የማገድና በትግራይ ህገወጥ ምርጫ የማድረግ አካሄድ አዝማሚያ አለ ብለው ሁኔታውን የዘፈቀደ ውሳኔ ነው ሲሉ ብልጽግናን ከሰዋል። በኢትዮጵያ ብሔራዊ ምርጫ ቦርድ የህጋዊ ፓርቲነት እውቅና ያጣው ህወሓት ከህዳር 8 2018 እስከ ህዳር 13 2018 የማዕከላዊ ኮሚቴ ስብሰባውን አካሂዷል። ነሐሴ 7 2016 ዓ ም 14ኛ ጠቅላላ ጉባኤውን ሲያከናውን የሚጠበቅበት ሂደት ሳይከተልና ለምርጫ ቦርድ ሳያሳውቅ የሚካሄድ ነው በማለት በቦርዱ ተቀባይነት የለውም የሚል ደብዳቤ እንደተጻፈለት ይታወሳል። ከማዕከላዊ ኮሚቴው ስብሰባ መጠናቅ በኋላ የፓርቲው ቃል አቀባይ አቶ ሚካኤል በሰጡት መግለጫ በትግራይ ህገወጥ ውጫ የማካሄድ ፍላጎት እንዳለ ገልጸው ይህ ህወሓትን ኢላማ በማድረግ ህዝቡን ለማጥቃት እንደሆነ ተናግሯል። የህወሓት ጠቅላላ ጉባኤ መካሄድ መጀመሩን ተከትሎ የቀድሞ የመንግስት ኮሚኒኬሽን ጉዳይ ጽፈት ቤት ሚኒስትር ለገሰ ቱሉ የሁለቱ ዓመቱን ጦርነት ያስቆመ የፕሪቶሪያ ስምነት የሚጥስ ነው ማለት በሰዓቱ ክስ አቅርቦ ነበር። በ14ተኛው አወዛጋቢ ጉባኤ ላይ በወቅቱ የድርጅቱ ምክትል ሊቀመንበር የነበሩት ጌታቸው ረዳን ጨምሮ 17 የማዕከላዊ ኮሚቴ አባላት የድርጅቱ ቁጥጥር ኮሚሽን አብዛኛው የደቡብና የደቡብ ምስራቅ ትግራይ ወረዳ እንዲሁም የመቀለ ከተማ ክፍለ ከተሞች አልተሳተፉም፣ ይላም ቢቢሲ በወቅቱ አቶ ጌታቸው ባወጡት መግለጫ ጉባኤው ትግራይንና ህዝቡን አደጋ ውስጥ ከመክተት የዘለለ እርባና የለውም በሚሉ አጣጥለውት ነበር። ከፕሪቶሪያ ስምምነት በኋላ ከአሸባሪነት መዝገብ የወጣው ህወሓት ከህጋዊ ፓርቲነት ምዝገባም በብልጽግና በኩል ተሰርዟል። ከትግራይ ኃይሎች ተነጥለው የወጡትና በተለምዶ ሀራ መሬት ወይም ነጻ መሬት ተብለው የሚጠሩ ታጣቂዎች በህወሓት ኃይሎች ላይ ጥቃት መሰንዝረዋል በሚልም መከሰሳቸውን መቀጠላቸው ነው። እነዚህ ታጣቂዎች በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍና ድርጅቱን የሚደግፍ የትግራይ ኃይሎች አዛዦች ከስልጣን ለማስወገድ ወደ አፋር ክልል ሄደናል፣ ተደራጅተናል ሲሉ ሲናገሩ ይደመጣል። ትግራይ ክልል ከአፋር ክልል ጋር በሚዋሰንባቸው አካባቢዎች እንደሚንቀሳቀሱ ከሚነገርላቸው ታጣቂዎች ጀርባ ያለው የፌዴራል መንግስት ነው ሲል ህወሓት በተደጋጋሚ ክሱን አሰምቷል። የህወሓት ማዕከላዊ ኮሚቴ ጉባኤ የተካሄደው በክልሉ ውጥረት በነገሰበት ወቅትም ነው። ባለፉት ወራት በትግራይ ኃይሎች በነጻ መሬት ታጣቂዎችና ፌዴራል መንግስቱ ኃይሎች መካከል ደግሞ ትግራይ ውስጥ ግጭት ሊቀሰቀስ ይችላል የሚል ስጋት ተፈጥሯል። ጥቅምት 2018 ላይ የአፋር ክልል መጋሌ ወረዳ ዋና አስተዳዳሪ የትግራይ ኃይሎች በወረዳው ቶንሳ ቀበሌ ላይ በከፈቱ ጥቃት ወደ 15 ኪሎ ሜትር ዘልቀው መግባታቸውና ስድስት መንደሮችን መቆጣጠራቸውን ይፋ አድርገዋል። ወቅቱ የብልጽግና አገዛዝ የድሮን ጥቃት በመፈጸም በትግራይ ኃይሎች አባላት ላይ ጉዳት ማረሱንም ህወሓት ይፋ አድርጎ ነበር። ከፕሪቶሪያው ስምነት በኋላ ህወሓት የፈጸማቸው ድርጊቶች ወደ ጦርነት ለመግባት ከበቂ በላይ ምክንያቶች ናቸው የሚሉት የኢትዮጵያ ጠቅላይ ኤታማዦር ሽምነ የሜት ፊልድ ማርሻል ብርሃኑ ጁላና የብልጽግና ከፍተኛ አመራሮች ህወሓትን ወደ ጦርነት እየገባ ነው በሚል ክስ ያሰማሉ። በፓርቲው ከፍተኛ አመራሮች መካከል የተፈጠረው ሰፊ ልዩነት ተከትሎ የፓርቲው ሊቀመንበር ደብረጽዮን ገብረ ሚካኤል ጉባኤ ረግጠው ወጥተዋል እየተባለ በዚሁ በብልጽግና ደጋፊ ሚዲያዎች ላይ በስፋት ሲነገር ቆይቷል። ሆኖም ግን የህወሓት ቃል አቀባይ ይህ ሐሰት ነው ሲሉ አስተባብለዋል። በማዕከላዊ ኮሚቴው ስብሰባ ላይ መወያያ አጀንዳ የሆነው በ14ተኛው ጉባኤ ላይ የተላለፉ ውሳኔዎች አፈጻጸም ነው ብለዋል። በቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ የመራ ቡድን የሀገር ክህደት ፈጽሟል ሲል ህወሓት በተደጋጋሚ ይከሳል። አሁን ላይ በዚህ ቡድን ላይ የደረሰው ጉዳት ለመጠገን እየሰራ እንደሚገኝ ፓርቲው አስታውቋል። የህዝባችንን አንድነት ለማወቅ በጎጠኝነትና በኋላ ቀርነት ጥረት ቢደረግም ስለ አንድነት ውይይት ተደርጓል ብለዋል። ቃል አቀባዩም ከደብረ ጽዮን ቡድን ጋር ከፍተኛ መቃቃር ውስጥ ገብቶ ቆይት ጌታቸው ረዳ ከሁለት ዓመታት የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንትነት ቆይታ በኋላ መጋቢት 2017 ላይ ስልጣን ለምክትላቸው ሌተናል ጀነራል ታደሰ ወረዳ አስረክበው ወጥተዋል። አቶ ጌታቸው ከበርካታ ህወሓት ከፍተኛ አመራሮችና አባላት ጋር በመሆን ስምረት የተባለ ተቃዋሚ ፓርቲ መስርተው በሊቀመንበርነት እየመሩ ይገኛሉ። የህወሓት ቃል አቀባይ አቶ ሚካኤል ተፈናቃያቸው ወደ ቀያቸው ለመመለስ እየሞከሩ ነው። መማረራቸው እውነት ነው። እየኖሩበት ያለው አሰቆቃ ግን ግልጽ ነው። ጭፍጨፋ ተፈጽሞባቸዋል። ከቤት ንብረታቸው የተፈናቀሉ ናቸው። ያፈናቀሏቸው ሰዎች አሁንም ግንዛው ናቸው ማለት ለቢቢሲ ትግርኛ በተናገሩበት ሂደት ላይ ተፈናቃዮችን መመለስ አንዱ ጉዳይ እንደሆነ ፓርቲው ውይይት እንዳደረገበት ተናግረዋል። በሺዎች የሚቆጠሩ ተፈናቃዮችን መቀሌ ከተማ ያደረጉትን ሰላማዊ ሰልፍ ተከትሎ ጌታቸው ረዳ ጊዜ አስተዳሩ ፕሬዚዳንት ሳሉ በጦርነት ምክንያት ተፈናቅለው በችግር ላይ ባሉ ሰዎች ሁኔታ ውስጥ የክልሉ ጊዜ አስተዳር አንዱ ጥያቄ ነው ሲሉ ተናግረው ነበር። ከትግራይ ክልል ተወክሎ የፕሪቶሪያ ስምምነት ተፈራራሚ ከነበሩት መካከል አንዱ የሆኑት አቶ አሰፋ አብራ ከቢቢሲ ትግርኛ ጋር ባደረጉት ቆይታ ተፈናቃዮችን በማስመለስ ረገድ ዋናው ኃላፊነት የፌዴራል መንግስት ነው ሲሉ ከሰው ነበር ነበር እኒው ቅድሚያ የሚሰጠው ለሰብአዊነት መሆኑን በመግለጽ ግዛት ወይም ካርታ የማረጋገጥ ጉዳይ አይደለም፣ ግዛቱ የኛ የሚሆነው ህዝቡን በመሬቱ ላይ ሲኖር ነው። ህዝቡ እዛ ከሌለ ቦታው የኛ አይደለም በማለት አስተያየታቸውን ሰጥተው ነበር። ተደራዳሪ ህወሓት ከኤርትራ መንግስት ጋር እየሰራ ነው የሚለው የፌዴራል መንግስት ክስ መሰማት ከጀመረ የሰነባበተ ሲሆን አቶ ሚካኤለ በዚህ ጉዳይ ላይ ተጠይቀው ስለ ጉዳዩ ጭምጭምታ ይሰማል፣ ሆኖም በፓርቲም በመንግስትም ደረጃ ከኤርትራ መንግስት ጋር ግንኙነት አልተጀመረም ሲሉ አስተባብለዋል። የኢትዮጵያ ውጭ ጉዳይ ሚኒስትር ለመንግስታቱ ድርጅት በጻፈው ደብዳቤ የኤርትራ መንግስትና ህወሓት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ብሎ መክሰሱም ይታወሳል። ይህ ክስ ህወሓትም ሆነ የኤርትራ መንግስታት አስተባብለውታል። የውጭ ጉዳይ ሚኒስትር ኤርትራና ህወሓት በቅርቡ የፋኖ ታጣቂዎች የሰሜን ወሎ ከተማ የሆነችውን ወልዲያ ለመቆጣጠር ባድረጉት ሙከራ ውስጥ ተሳትፈዋል ሲሉም ያለፈው መስከረም ወር ላይ ከሰው ነበር። ነገር ግን አብይ አህመድም ማንኛውም ከውጭ ሀገራት ጋር የሚደረግ ግንኙነት መካሄድ ያለበት የፌዴራል መንግስት እኩል መሆኑን ጠቅሰው እነሱ ወይም ህወሓት ከውጭ መንግስት ጋር ምን እያደረጉ ነው ሲሉም ውንጀላ አዘል ጥያቄ ለዚህ ኢትዮጵያዊያች ምክር ቤት ማቅረባቸው አይዘነጋም። የዋት ቃል አቀባይ በሰጡት ምላሽ ከሻቢያ ጋር ወዳጅ በመሆን ብልጽግናን ለማውጋት የተደረገ ንግግር የለም። እኛ እያልን ያለነው በጋራ የፕሪቶሪያ ስምነት እንተግብር ነው። ሁለታችንም የሚጠቅመው እሱ ነው፣ የሚያስተሳስረንም እሱ ነው ብለዋን በማለት ቢቢሲን የዘገበው። አሜሪካ በብሔራዊ ዘብ አባላት ላይ በረሰው ጥቃት ምክንያት የአፍጋኒስታውያንን ስደተኝነት ጥያቄ አገደች። በትላንትና ሁለት በዋይት ሐውስ አቅራቢያ ተሰማርተው የነበሩ ሁለት የብሔራዊ ዘብ ወታደሮች በተከፈተባቸው ተኩስ ለህይወታቸው አስጊ በሆነ ደረጃ መጎዳታቸውን ተከትሎ የአሜሪካ መንግስት ከአፍጋኒስታውያን የሚቀርቡ የስደተኞች ጥያቄዎችን መቀበል አቁሟል። የአሜሪካ የዜግነትና ስደተኝነት አገልግሎት ከአፍጋኒስታን ተወላጆች የቀረቡና በሂደት ላይ የነበሩ የስደተኞች ጥያቄዎች በሙሉ መታገዳቸውን አስታውቋል። ይህ እገዳ ባለስልጣናቱ በጥያቄ አቅራቢ አፍጋኒስታዊ ላይ የሚያካሂዷቸውን የደህንነትና የማጣራት ስራዎች እስከሚጠናቀቁ ድረስ እንደሚቆይ ተገልጿል። ወደ መስሪያ ቤቱ በኤክስ ገጹ ባሰፈረው ጽሁፍ የሀገራችንና የአሜሪካን ህዝብ ደህንነት መጠበቅ ብቸኛ ትኩረታችንና ተልኳችን ሆኖ ይቀጥላል ብሏል። የአሜሪካ መንግስት ይህም ውሳኔ አስተላልፈው በዋይት ሐውስ አቅርቢያ አሰማርተው በነበሩ የብሔራዊ ዘብ አባላት ላይ ተኩስ የከፈተውን በአውሮፓውያኑ 2021 ወደ አሜሪካ የገባ አፍጋኒስታናዊ እንደሆነ ከተነገረ በኋላ ነው። ጥቃቱን እየመረመረ ያለው ኤፍቢአይ ዳይሬክ የሆኑት ካሽ ፓቴል በሰጡት ጋዜጣዊ መግለጫ ወታደሮቹ አሰቃቂ በሆነ የአመፅ ድርጊት ጥቃት እንደረሰባቸው ተናግረዋል። የዋሽንግተን ከተማ ሜትሮፖሊታን ፖሊስ ረዳት አዛዥ የሆኑት ጄፍ ካሮል በበኩላቸው ተጠርጣሪው ከጥግ በኩል እንደመጣ እናም ወዲያውኑ በጦር መሳሪያ መተኮስ መጀመሩን ገልጸዋል። ወታደሮቹ የደፈጣ ጥቃት እንደረሰባቸው አክለዋል። በአቅራቢያ የነበሩ ሌሎች የብሔራዊ ዘብ ወታደሮች የጥይቱን ድምፅ ሰምተው ምላሽ መስጠታቸውን አብራርተዋል። ሌሎቹ ወታደሮች ጣልቃ በመግባት ተጠርጣሪውን በጥይት ከተመታ በኋላ የህግ አስከባሪ አካላት በጥቂት ደቂቃ ውስጥ እስኪደርሱ መሬት ላይ እንዳለ እንዲቆይ ለማድረግ ችለዋል ሲሉም ግለሰቡ የተያዘበትን መንገድ አስረድተዋል። ተጠርጣሪው አራት ጊዜ በጥይት እንደተመታ የጸጥታ አካላቱ ምንጮች መናገራቸውን በአሜሪካ የቢሲ አጋር የሆነው ሲቤስ ዘግቧል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ጥቃቱን የሽብር ድርጊት ሲሉ ጠርተውታል። ከየትኛውም ሀገር የመጡና አሜሪካ ውስጥ ሊሆኑ የማይገባቸው ስደተኞች በሙሉ ለማባረር እርምጃ እንደሚወስድ ማክለዋል። አሜሪካ ለ20 ዓመታት ውጊ አስተካሂድባቸው ከቆየች አፍጋኒስታን በ2021 ቀውስ በተሞላበት ሁኔታ መውጣቱ ተከትሎም በ10 ሺዎች የሚቆጠሩ አፍጋኒስታውያን በልዩ የስደተኞች ጥበቃ ፕሮግራም ወደ ሀገሪቱ ገብተዋል። ከቀድሞ የአሜሪካ ፕሬዚዳንት ጆ ባይደን አስተዳደር የተዘረጋው የአሰራር ኦፕሬሽን አላይንስ ዌልካም ይባላል። የአሁኑን ጥቃቱን ማድረስ የተጠረጠረው የ29 ዓመቱ አፍጋኒስታዊው ራህማኑላህ ላካዋም በዚሁ ፕሮግራም አማካኝነት ወደ አሜሪካ የገባ እንደሆነ በርካታ የህግ ማስከበር አካላት ምንጮች ለቢቢሲ ተናግረዋል ማለት ቢቢሲ ዘግቧል። በጊኒ ቢሳዋ ምርጫ ከተካሄደ ከሶስት ቀናት በኋላ ወታደሮች ስልጣን መቆጣጠራቸውን አስታወቁ። የጊኒ ቢሰዋ ወታደሮች በአገሪቱ ቱ የፕሬዝዳንት ምርጫ ከተካሄደ ከሶስት ቀናት በኋላ ፕሬዝዳንትን በቁጥጥር ስራ ውለው መላ አገሪቱን መቆጣጠራቸውን አስታውቋል። የጦር መኮንኖቹ ፕሬዝዳንት ኦማሮ ሲሲኮ ኦምባሎን መያዛቸውን ያስታወቁት ረቡዕ ከሰዓት በኋላ በዋና ከተማዋ ቢሰዋ በፕሬዝዳንታዊ ቤተ መንግስት ውስጥ ከባድ ተኩስ ከተሰማ በኋላ ነው። ወታደሮቹ ውርለት የተካሄደውና ውጤቱ ሐሙስ ይታወቃል ተብሎ እየተጠበቀ የነበረው የምርጫ ሂደት በማገል

ሁሉም የሀገሪቱን ድንበሮች እንዲዘጉ ማድረጋቸውም አስታውቀዋል። የፕሬዚዳንቱ መታሰርና የወታደሮች አመራር ስልጣን መያዝ የተሰማው በሀገሪቱ በተካሄደው ምርጫ ዋነኛ ተቃዋሚ ፖለቲካው ከውድድር ውጭ መደረጋቸው ከተሰማ ከሶስት ቀናት በኋላ ነው። የምርጫ ውጤቱ ዛሬ ሐሙስ ይፋ ይደረጋል ተብሎ ሲጠበቅም ነበር። ፕሬዚዳንት ኡማሮ ሲሲኮ እምባሎም እንዲሁም ዋነኛ ተፎካካሪዎቹ ፈርናንዶ ዲያዚም በምርጫው እንዳሸነፉ ገልጸዋል። በዋና ከተማ የሚኖሩ ማኞች ትላንት ከሰዓት የተኩስ ድምፅ መሰማቱን ገልጸዋል። ሆኖም ግን ተኩሱ በማን እንደተጀመረ የሞት ሰዎች ስለምራቸው ግልጽ አይደለም ብለዋል። የፈረንሳይ ዜና ወኪል ኤፍፒ እንደዘገበው የተኩስ ድምጽ መሰማት ተከትሎ በመቶች የሚቆጠሩ ሰዎች በእግራቸው እንዲሁም በመኪና ሸሽተዋል። ስልጣን የተቆጣጠሩት ወታደራዊ መኮንኖች ኋላ ላይም በአገሪቱ ቴሌቪዥን ቀርበው ስርዓት አስከባሪ ከፍተኛ ወታደራዊ የተባለ አካል ተጨማሪ መግለጫ እስኪሰጥ ድረስ አገሪቱ እንደሚመሩ አስታውቋል ማለት ቢቢስ ዘግቧል። የተወደዳቸውና የተከበራቸው የኢትዮ ኒውስ ቤተሰቦች መረጃዎች እነዚህ ነበሩ። መልካም ጊዜ ይመኛለሁ።